አካባቢ ከህገታ ጋር ተያይዞ ለተነሳው ጥያቄ ታግቼ ነበር ይላሉ። አንዳንዱ ተማሪም ያልነበረ አንዳንዱ ደሚዶሎም ያልነበረ ማለት አሁን ደግሞ ፎቶዎች ተያይዞ እየወጡ ያሉ መረጃዎች ሐዋሳ ዩኒቨርሲቲ እንደምትማር እና እንዲሁም ደግሞ የአካውንቲንግ ተማሪ እንደሆነች ሆን ብላ አቀናብራ ተከፍሏት ነ ተማሪ ብርቱካን በአማራት ፅንፈኞች ጥቃቱ እንደተፈጸመባትና መንግስት እንደታደጋት የሚገልጽ ታሪክ ተዘጋጅቶ እንድታጠና እየተደረገች ነው። ሹመትም አይኖራችሁ፣ እውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለች ብቻ ደስ ሌላችሁ ይገባል። እሷ ስላለችን ይበቃል። ሰላም ጤና ስትል ወደተከበራችሁ የኢኦቲ ሪአክት ቤተሰቦች ደመጋችሁልኝ በአዲስ ሲት ተመልሼ መጥቻለሁ። ትናንትና ማታ እንግዲህ አንድ ጉዳይ አሳይቻችሁ ነበር። እሱ ብቻ አይደለም በዚሁ በዩቲዩብ ቲክታኩ መንደር እንግዲህ በጣም የተወራበት የሚገኝ ጉዳይ ነው እና ነገሩ ከጥቃት አልፎ ወደ ፖለቲካዊ ነገር ገብቷል። አሁን እና ትዝ ካላችሁ ከዚህ በፊት እንግዲህ እዚያ ፎቶ ላይ እንደምትመለከቱት በደምቢ ዶሎ ወደ 17 የሚጠጉ እህቶቻቸው ሲታፈኑ እና ታፍነው ሲወሰዱ ሰልፍ የወጡ ሰዎች ናቸው። እነዚህ ሰዎች በወንዶች ሀገር ላይ ፈሪ ተደራጅቶ ጀግና ነኝ እንግዲህ እንደዚህ አይነት ሰልፎች ይካሄዱ ነበር። የዛን ጊዜ ትላንት እንግዲህ በኢቤስ ቲቪ ላይ ከትላንት ወዲያ ተረፈር ከለሹ ከዛው የተነሳቸው የሚነገርም ሲወራ ነበር፣ እና በመሰረቱ በጣም ደምቢዶሎ ዩኒቨርሲቲ ጥርጣሬ ውስጥ ያስገባ ምንድነው ልጅቷ ከዛ መጣው ሳትል እነሱ ቶሎ ብለው መግለጫ አጥታቸው ነው ከኛ ያለችን ብለው መናገራቸው ይሄን ነገር ተጠርጣሪ ውስጥ አስገቡታለና፣ በዚህም ጉዳይ ላይ እንግዲህ የዛን ጊዜ እነዚህ አስራ ሰባቱ ልጆች ሲታፈኑ መንግስት በራሱ እነዚህ የሚል መግለጫ ሰጥቶ ነበር። አላማው ምንድነው? የታገቱ ሰዎች ያዝን ብሎ መንግስት ሲናገር ዋሽታሃል የሚል የፖለቲካ ጨዋታ አለመጫወት፣ ሰዎች ጥናት ያጠኑና ታግቼ ነበር ይላሉ። አንዳንዱ ተማሪ ተማሪም ያል ነበር፣ አንዳንዱ ደምጆሎም ያል ነበር ማለት ነው። ብዙ ድራማ ብዙ ስራ የሚሰራበት ስለሆነ ሁሉም ቀበሌ በተደረገ አሰሳ አሉ በተባሉበት ቦታ ሁሉ ተማሪዎቹ በአካል አልተገኙም። የሞተ ሰው አንድም ሪፖርት የለም። እርስዎ እንዳሉትም እኔ ነኝ ኃላፊነት የምወስደው ብሎ የወጣ አንድም ኃይል የለም። ያም ሆኖ ጠለፋውን ያቀነባብሩ፣ ያስተባብሩ፣ ያሳለጡ በርካታ ሰዎች በቁጥጥር ስር ውለዋል። ለምሳሌ መጀመሪያ ታግቼ ነበር ብላ የተፈታችው ልጅ የሷን ዶክመንት፣ እና የሌሎችን ተማሪዎች ዶክመንት የያዘው ተይዟል። ተገኝቷል ዶክመንታቸው ከነሱ። ይሄ ብቻ ሳይሆን በቴክኒክ መረጃ የአንዳንዶቹ ታጋቾች ስልክ አማራ ክልል ይገኛል፣ አማራ ክልል ሲፈለግ ስልኩ ጠፍቶ ቤንሻንጉል ክልል ይገኛል፣ ቤንሻንጉል ሲፈለግ ጠፍቶ ኦሮሚያ ክልል ይገኛል። እንቅስቃሴ አለ። ከዚያ ውጭ በዚህ እገታ ውስጥ በቀጥታ የሚሳተፉ አንዳንድ ግለሰቦችና በምርምር ጉዳያቸው ያለ ሰዎች ቤተሰቦቻቸው ጋር ገብተዋል የሚል መረጃ ያመጣሉ። ቤተሰብ ይዘን ስንፈትሽ አናገኙም። እንደዚህ አይነት ቦታ ቤተክርስቲያን ተደብቀዋል ይባላል። ቤተክርስቲያን ስንፈትሽ አይገኙም። ትንሽ ተራገታ ብሎ ለመገመት ያስቸግራል ያስቸግራል ግን መንግስት በገንዘብም በጊዜም በወታደሩ ምንም የሚሰሰተው ነገር የለም። በደንብ አስሷል። ቤተሰብ አዋይቷል። እኔም አግኝቻቸዋለሁ። በተለይ ምክትል ጠቅላይ ሚኒስትሩ በተደጋጋሚ በአካባቢውም ሄደው ለማዋየት ሙከራ አድርገዋል። አሁን በርከት ያሉ ሰዎች ስለተያያዙና ምርመራ የተደረገ ስለሆነ ምናልባት ፍንጭ ይገኝ ይሆናል ወይ ከተደበቁበት ይወጣሉ ወይ የበላቸው ጅብ ይጮኋል ብለን ነው የምናስበው እንጂ በእኛ በኩል ልጆቹን ለመታደግ ጥረት ሳናደር ቀርተን አይደለም። አንድ የታገቱ ሰዎች ከዚህ ቀደም 21 ሰው ገደማ አስለቀን እኮ ዩኒቨርሲቲ መልሰናል። ታግቶ የተባሉ አሁን ደግሞ ታግቻለሁ ብለው በተለያየ ከተማ ሪፖርት ያደረጉ ሰዎች ስንይዛቸው የታገቱ አይደሉ። አላማው ምንድን ነው? የታገቱ ሰዎች ያዝን ብሎ መንግሥት ሲናገር ዋሽታሃል የሚል የፖለቲካ ጨዋታ ለመጫወት እነ ስማዎች እንግዲህ መንግሥት ይሄን ነገር ለማጣራት እና የታገቱ ሰዎችን ለማስፈታት የራሱን ጥረት አድርጎ እንደነበረና እንዳልተሳካ በጊዜውም ይፈታል ወይ የታገቱ ይወጣሉ ወይ ደግሞ ጅቤ ይጨዋል ተብሎ እንዳለፈና ምንም ነገር ላይ እንደራስን እንመለከታለንና ይህ ብቻ አይደለም። ባይዘው በጣም ብዙ እገታዎች ውስጥ ይካሄዳሉ። ስቲል እስከ ዛሬ ድረስ ስም የተካሄዱ የሚቀውትና እና የወንድማሽን ስሞት የታገተችው እሷ ብቻ ሳትሆን የቀሩት የነዚህ የ17 ልጆች ህይወትስ ገብረ ጉራቻ አካባቢ ታህሳስ 13 ቀን 45 ሰዎች የታገቱበት ይህ የኛ ባስ ጉዳይስ፣ እንዲሁ ደግሞ አሊ ዶሮ ላይ መጋቢ 8 ቀን 58 ሰዎች የታገቱበት ይህ ፈለጌውን ባስ ጉዳይስ ምን ላይ ነው እቸ የምትመለከቷት ልጅ ከአዲስ አበባ ወደ ጎጃን በፈለገ ጊዮን ባስ ከሚሄዱ ሰዎች ውስጥ ናት። 1.5 ሚሊዮን ብር ቤተሰቦቿ ተጠይቋል እንዲለቋት ማለት ነው። እናም ከደንቢ ዶሎ ዩኒቨርሲቲ ተወስዳ ለአንድ አመት ከ8 ወር የተሰቃየችው የተደፈረችው፣ የተንገላታችው በራብ ቃጠለች፣ የዚህች ልጅ ወይም የብርቱካን ታሪክ ብቻ ሳይሆን የነዚህ 17ቱ እንዲሁ ደግሞ በየባሶቹ የሚታፈኑት የሚታሰሩት፣ የሚጠፉት ሰዎች ልቃይ ለቅሶና መከራ መች ነው የሚያበቃው? ኢቢኤስ ባስተላለፈው ፕሮግራም ላይ የብርቱካንን ህይወት ተመልክተናል። ምንም እንኳን አሁን ከኢቢኤስ ዩቲዩብ ቻናል ላይ ቢወርድም ቪዲዮ የቀሩት የነዚህ ህይወትስ መጨረሻቸው ወይም ደግሞ የት እንዳሉ ማን ነው የሚነግረን? ከዚህ የምንረዳው እንግዲህ በጣም የጠፉ በጣም ደምዛቸው የጠፋ ልጆች እንዳሉ ነው የምንረዳው። እና ለዛም ወደ ሰባት ዓመት ያስቆጠረ ጉዳይ ነው፣ በጣም የቆየ ነገር ነው። የሁላ የት እንዳሉ ሳይታወቅ ማለት ነው። ሰው እች ልጅ ቦታ ተናገረች። ደምቢሎ ዩኒቨርሲቲ ደግሞ ከእነሱም አለለችም ብሎ ወጣ። የምንልቷ ከዛ መሀል ላይ ያለች አለችም። እሷ ስለ ደምቢሎን አላወራችም፣ ግን ቶሎ ብለው መግለጫ ማውጣቱ በጣም ብዙዎችን እንነጋግሯል። ጥርጣሬ ውስጥ ማስቀወጣል ለምዶ ዩኒቨርሲቲ ምን እንደሆነ ባይታወቅም ማለት ነው። እቺ ልጅ ለምዶ አይደለችም፣ እንዲሁም ሀዋሳ ዩኒቨርሲቲ ነው የምትማረው የሚል መረጃም የወጣ ነው የሚገኘው። ከዛ የፊት ግን ስ አንድ ወንድማቸ ሰር ብዛ አሳያቸው። ኢቢኤስ ቴሌቪዥን ቀርባ የነበረችው የብርቱካን ጉዳይ አነጋጋሪ ሆኗል። የተለያዩ ፖለቲከኞችን ትኩረትም እየሳበነው ጉዳዩ ቪዲዮ በተለይ ከዩቲዩብ ላይ እንዲነሳ መደረጉን ተከትሎም ብዙዎች የበለጠ ቪዲዮን በቴሌግራምም በሌሎች በፌስቡክም በተለያዩ መንገዶች እያሰራጩት ይገኛሉ። ግን ከፍተኛ መነጋገሪያ ሆኗል። በእኛ ኬዝ እስካሁን ድረስ እገታውን ፈጽም ያለው ብሎ ኃላፊነት ለመውሰድ ራሱ የገለጠ የተደራጀ ኃይል በዚህ ጉዳይ ላይ አስተያየት ከሰጡት መካከል ፖለቲከኛው ጃዋር መሐመድ የደምቢዶሎ ተማሪዎች እገታ ጉዳይ እውነት እና ልጋት ሲል የጻፈው ይገኝበታል። ባለፉት ሰባት አመታት ተፈጸመው እስካሁን መታው ግልጽ ካልሆኑት ክስተቶች ውስጥ በደንቢዶሎ ዩኒቨርሲቲ ተማሪዎች ላይ የተፈጸመው እገታ ወንጀል ነው የሚለው ጫዋ መቋጫ ሳያገኝ ሲደበቅና ሲድበሰበስ የቆየ ጉዳይ ሰሞኑን በአንድ በህይወት የተረፈች ተማሪ በኢቢኤስ ቴሌቪዥን ላይ ቀርባ እምባዋን የረጨች ስትናገር ሰማን ብሏል። ወዲያው ደግሞ ዝግጅቱን ከዩቲዩብ እንዲሰረዝ መደረጉን ተመለከትን የሚለው ጃዋር እነሱ ቢያነሱትም ቅጂውን ኢንተርኔት ላይ ቀርቷል። ፈጣሪ እንኳን የሚች ምስኪን በህይወት አጥርፎ መከሯን ለህዝብ ለማጋራት አበቃትን ሲል ተናግሯል። ትዝ ካላችሁ እገታው በተዘገበው መንግስት አንዴ በኦሮሞ ጻነት የታገቱት በመንግስት ኮማንዶ ኦፕሬሽን አስለቅቀናል ሲል ቆይቷል። በዚህም ታግተው ከነበሩ ተማሪዎች ውስጥ 13 ሴቶች እና ስምንት ወንዶች በድብ 21 ልጆች በሰላማዊ ሁኔታ ተለቀዋል። አቶ ደግሞ ጠቅላይ ሚኒስትሩ በፓርላማ ቀርበው ጉዳዩ ስለመከሰቱም ሆነ አለመከሰቱ ተጨባጭ ማስረጃ ማግኘት እንዳልተቻለ ተናግረው እንደነበረ አስታውሰዋል። ማረጋገጥ የሚያስፈልገው ግን እስከዚህ ደቂቃ ድረስ በእገታው ምክንያት የሞተ ሰው ለመኖሩ አንድም ማረጋገጫ ያላገኘን መሆኑን ሙሉ በሙሉ በሚባለው ልክ አለመሆኑን የምናየት ቢሆንም ሙሉ በሙሉ በእጃችንና በቁጥጥራችን ስር የዋለ ባለመሆኑ መከላከያም የራሱን ስራ እየሰራ የመረጃ ተቋማትም ስራቸው እየሰሩ፣ ኮሚቴው አስፈላጊ ሆኖ ሲገኝ የደረሰበትን በየጊዜው የሚያሳውቅ ይሆናል። በኋላ ላይ አንድም የታገተ ተማሪ የለም ውሸት ነው ተባለ ይላል ጃቧል በመንግስት በኩል በፍጥነት የታገጡ የሉም የሚል ድምዳሜ ወደ መውሰድ የሚያስችል ግፊቶች ነበሩ። እኛ የታሰረን ሰሞን ደግሞ ተማሪዎችን አግቷል የተባሉ አስራ ሰባት ተርታሪዎችን መታሰራቸውን ሰማን ሲል ጃዋር ይናገራል። በቅርቡ ደግሞ እገታውን ያስተባበረው ጫል ጫላ የተባለ በብሔር አማራ የሆነ የኦነግ ጦር አባል እንደነበረና ተማሪዎችም ወደ ባህር ዳር በመውሰድ ከእገታው ጀርባ ለነበሩ አካላት መታለፋቸውን ከማርሻል ብርሃኑ ጃንችላ ሰማን ሲል አስታውሷል። አስራ ስምንቱ ልጆች ያገተው ሰውዬ ጃልጫላ ይባላል። ጃልጫላ የትግል ስሙ ነው። ትክክለኛ ስሙ አሸናፊ ነው። ሌላ ደግሞ እንግዲህ ይሄ ቪዲዮ ከኤቢኤስ ቲቪ የጠፋበት ምክንያት መንግስት የራሱን ዶክመንታሪ እየሰራ ነው የሚገኘው በዚህ ልጅ ህይወት ላይ የሚል ነገርም እየሰማን እንገኛለን። ራስ ሰማችሁ እሱ ነው። ተመልካቾቻችን አሁን የደረሰን ዜና አለ። በኢቢኤስ ቴሌቪዥን ቀርባ የደረሰባትን ጥቃት በገለጸችው የደንቢዶሎ ዩኒቨርሲቲ ተማሪ ብርቱካን ተመስገን በጠቅላይ ሚኒስትር ጽህፈት ቤት ትዕዛዝ ዶክመንታሪ ፊልም እየተዘጋጀባት መሆኑ ተገለጸ። እሷም የዶክመንታሪ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 ማግባትና መንግስት እንደታደጋት የሚገልጽ ታሪክ ተዘጋጅቶ እንድታጠናም እየተደረገች ነው። እንግዲህ ነገር ወቶ አይቻለው። እንግዲህ በዚህ ጉዳይ ና ተናሳብስቱበት ግን ቼሪ ከዳን ቢዲዮ አላለችም የተባየታል ነው የሚገኘው። እና እስቲ መጀመሪያ ዳን ቢዲዮ ላይ ዩኒቨርሲቲ ምንድን ነው ያለው ነገር ሰምተን እንመለስ። በአነጋጋሪው ቃለ ምልልስ የዩኒቨርሲቲው ማሳሰቢያ። በኢቢኤስ ቴሌቪዥን አዲስ ምዕራፍ በተሰኘው ፕሮግራም ላይ የተሰራጨው በርካቶችን ያስደነገጠው የወጣቷ ታሪክ እያነጋገረ ነው። በርካቶች በዚህ የወጣቷ ታሪክ ሀዘናቸውን እየገለጹ ባሉበትና የእርዳታ ርብርብ እንዲደረግላት ጥሪ እየቀረበ ባለበት በአሁኑ ወቅት ውዝግብ ያስነሳ መግለጫ ተጋርጧል። የባለ ታሪኳ ታሪክ የተሰራጨበት ቴሌቪዥን ጣቢያ ስሜን አጥፍተዋል ያለ አንድ ዩኒቨርሲቲ ክስ እንደሚመሰርት ማስጠንቀቂያ መስጠቱ ተሰምቷል። የወጣቷን የህይወት ጉዞ ከልጅነት እስከ እውቀት የሚያትተው ይኸው ፕሮግራም በርካቶችን ያስደነገጠና እጅግ ያሳዘነ ሲሆን ፍጹም ከሰብአዊነት ባፈነገጠ መልኩ በደረሰባት ጾታዊ ጥቃት ተደፍራ ከባድ ጉዳት ያስተናገደችውን አሳዛኝ ወጣት ታሪክ ያትታል። ወጣቷ ያለ እናትና አባት እገዛ በከፋ ችግር እንዳደገች እና በአስገራሚ ጥረት ትምህርቷን ተከታትላ ዩኒቨርስቲ መግባቷ እዚሁ ቃለ ምልልስ ላይ ተብራርቷል። የአስራ ሁለተኛ ክፍል ውጤት ከመጣላት በኋላ ዩኒቨርስቲ ገብታ የነርስ ትምህርት ስትከታተል እንደነበር ባለ ታሪኳ ወጣት በመግለጽ በአንድ አሳዛኝ አጋጣሚ ህይወቷን የሚያጨልም ክስተት መፈጠሩን በእንባ እየታጠበች አስረድታለች። ወጣቷና ሌሎች ተማሪዎችን አጋቾች ጥይት እየተኮሱ ከዩኒቨርስቲው አግተው መሰወራቸውን የተገለጸው ከታገቱት ተማሪዎች ውስጥ አንዷ የሆነችው ወጣቷ አጋቾች ለውትድርና እንደሚፈልጓቸው በመግለጽ ከአንድ ዓመት በላይ በጫካ ውስጥ አግተው እንዳያዟቸው በሐዘን ስሜት እንባዋን እያፈሰሰች አብራርታለች። ከአንድ ዓመት ከስድስት ወራት በኋላ አንድ በአንድ ያገቷቸውን ተማሪዎች በአሰቃቂ ሁኔታ መድፈር እንደጀመሩና እሷም የዚሁ አሰቃቂ ኢሰብአዊ ተግባር ሰለባ መሆኗን በቃለ ምልልሱ ላይ ተመልክተዋል። ወጣቷ አጋቾች እሷን የታገቱትን ሌሎች ተማሪዎች ተፈራርቀው ከሰብአዊነት ባፈነገጠ መልኩ ፆታዊ ጥቃት ካደረሱባቸው በኋላ በስለት የተለያዩ የሰውነት ክፍላቸው ላይ ጉዳት እንዳደረሱ ነው የተገለጸው። በዚሁ ጥቃትም ወጣቷ የራስ ቅሏ ላይ ጉዳት እንደደረሰባት የተገለጸ ሲሆን እጅግ በሚረብሽ መልኩም አጋቾች ተፈራርቀው ጾታዊ ጥቃት በማድረስ የመራቢያ አካሏ ላይ በፌሮ ባሰቃቂ ሁኔታ በብረት መውጋታቸው ተመላክቷል። በወጣቷ እጅግ አሳዛኝ ታሪክ ስሜቷ የተረበሸው የፕሮግራም መሪዋ ከወንበሯ በመነሳት ወጣቷን በማቀፍ ሐዘኗን ተጋርታለች። የፕሮግራም መሪዋ ብሎም ባልደረቦቿ ስሜታቸውን መቆጣጠር ተስኗቸው በእንባ ከጎንሽነን በማለት አበርትተዋታል። ወጣቷ ልብሷ ተገፎ በደምረሳ እንደሷ ጥቃት የደረሰባትን ተማሪ ከጫካ ለመታለቅ ጥረት ያደረገችበት ሌላው የቃለ ምልልስ አሳዛኝ ክፍል በርካቶችን በእንባ ያራጭ ሆኗል። ይህ አሳዛኝ ጉዳይም በማህበራዊ ትስስር ገጾች በስፋት በመሰራጨት ላይ ሲሆን በርካቶች ሐዘናቸውን በመግለጽ ለወጣቷ ድጋፍ የሚሆን ጥሪ እያሰሙ ይገኛሉ። ወጣቷ በደረሰባት ጥቃት ልጅ መውለዷና ልጇን ብሎም ራሷን ማስተዳደር በማትችልበት አሳዛኝ ሁኔታ ላይ እንደምትገኝ እንዲሁ ተገልጿል። በሌላ በኩል በርካቶች በዚህ ወጣቷ ታሪክ ሐዘናቸውን እየገለጹ ባሉበት እና የእርዳታ ርብርብ እንዲደረግላት ጥሪ እየቀረበ ባለበት በአሁኑ ወቅት ውዝግብ ያስነሳ መግለጫ ተጋርቷል። የባለ ታሪኳ ታሪክ የተሰራጨበት ቴሌቪዥን ጣቢያ ስሜን አጥፍቷል ያለ ዩኒቨርሲቲ ክስ እንደሚመሰርት ማስጠንቀቂያ ሰጥቷል። ደምቢዶሎ ዩኒቨርሲቲ በኢቢኤስ ቴሌቪዥን ላይ የቀረበችውን ወጣት አላውቃትም ብሏል። ዩኒቨርሲቲ የቴሌቪዥን ጣቢያ ያቀረበብኝን ውንጀላ ካላስተባበለ እከሰዋለሁ ሲል ማስጠንቀቂያ አውጥቷል። ዩኒቨርሲቲው በትናንትና ዕለት ማስታወቂያ በሚል ባሰራጨ የማስጠንቀቂያ መልእክት በቀን 14 7 2017 ዓ ም በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበር የተባለች በ2013 የትምህርት ዘመን ደምቢ ዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሀሳብ ስህተት መሆኑና ዩኒቨርሲቲ የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል በማለት አስተባብሏል። ዩኒቨርስቲ ማስጠንቀቂያውን በመቀጠል ስለሆነም ይህ ድርጊት በጣም ኃላፊነት የጎደለው እና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋትና ዩኒቨርሲቲያችንን ስም የሚያጎድል ስለሆነ ኢቤስ ይህን እንጀራ ስካልቀለበሰ ድረስ ዩኒቨርስቲ ጉዳዩን ወደ ፍርድ ቤት ለመውሰድ ይገደዳል ሲል አሳስቧል። ይህንን የዩኒቨርስቲውን መግለጫ ተከትሎ ውዝግብ የተፈጠረ ሲሆን በርካቶች መግለጫው እንዳሳዘናቸው በመግለጽ ላይ ይገኛሉ። በቃለ ምልልሱ ላይ ወጣቷ ዩኒቨርስቲ ተማሪ መሆኗን ካለ መግለጿ ባለፈ የዚህ ዩኒቨርሲቲ ተማሪ ነኝ ስትል ስም በመጥቀስ የገለጸች ዩኒቨርሲቲ በሌለበት ደምቢዶሎ ዩኒቨርስቲ ስም ጠፍቷል ማለቱ አሳዝኖናል ያሉ በርካቶች ማዘናቸውን በመግለጽ ላይ ይገኛሉ። በተቃራኒ ወጣቷ በዚህ ጉዳይ ተጨማሪ መረጃ እንድትሰጥ ሁለተኛ ቃለ ምልልስ ሊደረግላት ይገባል የሚል ሀሳብም ተጋርጧል። በትክክል ኤቤስትዬ በጣም ሸፍነ ያሳለፈው ነገር አለ ሰው ይህ ነገር አምቶ ግልጽ ቢያደርግና ደህና ሰርቶም ከሆነ እንኳን ሁለት ይሄ ውሸት እንኳን ቢሆን ግልጽ ቢያደረግ ለምን የሰራ የሚለው ነገር ማንን ከባጋር ለማገኘት የሚለው ነገር ግልጽ ቢያደረግ መልካም ነው ብዬ አስባለሁ ለሚለው ለእንግዲህ ስሙ ሳይነካ እዚህ ተማሪ ያሉ ሴት ልጅቷ በራሱ መግለጫውን ማውጣቱ በራሱ ጥርጣሬ ውስጥ የሚያስገባ ነገር ነው። ብዙዎችን የሚያነገር የሚገኘው ይሄ ነው። ይችል ግን ሐዋሳ ዩኒቨርሲቲ የምትማረው የሚል ነገር ወጥቷልና እስቲ ለእሱም እንግዲህ ማስተራት ሰጥቷል፣ ላሰማችሁ የእህታችን የብርቱካን ጉዳይ እንግዲህ አሁንም አነጋገሩን ቀጥሏል ማለት ነው። አሁን ላይ እየወጡ ያሉ መረጃዎች ደግሞ በጣም ያስደነግጡና አስገራሚ የሆኑ ነገሮች ነው ማለት ነው። እንግዲህ እየተጠቀሰ የነበረው ደምቢ ዶሎ ዩኒቨርሲቲ እንደምትማር ፋርማሲ እንደሆነ እየተገለጸ ነው። አሁን ደግሞ ፎቶዎች ተያይዘው እየወጡ ያሉ መረጃዎች ሐዋሳ ዩኒቨርሲቲ እንደምትማርና እንዲሁም ደግሞ የአካውንቲንግ ተማሪ እንደሆነች ሆን ብላ አቀናብራ ተከፍሏት ነው እየተባለ የተለያዩ መረጃዎች እየወጡ ይገኛሉ። እናንተስ ምን ትላላችሁ? እንደ ተማሪች ነው እንግዲህ የሐዋሳ ዩኒቨርሲቲ ተማሪ ናት የሚነገረው እና የሐዋሳ ዩኒቨርሲቲ ተማሪ እንዳኖነች ደግሞ እንግዲህ አንዳንድ መረጃዎች ሰው ይገኛሉ። እሱን ደግሞ በቀጥ የምንመለከት ነው የሚሆነው በጣም ብዙ አሳማኝ መረጃዎች አሉ። የሐዋሳ ዩኒቨርሲቲ ተማሪ እንዳኖነች እሱ ብቻ ነን እንግዲህ ችይታችን ከባሏ ጋራ ከልጇ ጋር ያለችበት ቪዲዮ ወጥቷል። ምንድን ነው ፎቶ እየወጣ ነው የሚገኘው። ለማንኛውም እንግዲህ በዚህ ጉዳይ የእናንተን ሀሳብ አስቀምጡልኝ። እስኪ እኔ ደግሞ አንድ ወንድማቸው የሰጠን ሀሳብ አሰማችሁ። ሰላም ወዳጆች፣ እንደምን አላችሁ? አንዳንዴ እንደው ከዚህ ቀደምም እንደምለው ባትናገሩት ደስ የሚላችሁ ነገር አለ። ዝም ካላችሁም የዛን ያህል ደግሞ የሚያስጨንቃችሁ ነገር አለ። ዛሬ እስቲ ሰሞኑን አብዛኞቻችሁ በተለያየ ሚዲያ በተለይም በሜይንስትሪም በሆነው ኢቤስ እና እሱ በሚለቀው ቲክቶክ የሚሆን ዩቱብ ወይም እሱ ባለው ማህበራዊ ሚዲያ ላይ እንዲሁም ሌሎች ሰዎች ደግሞ ቆራርጦ በሚላላኩት እንዳያችሁት ተስፋ አረጋለኝ። አንድ ቪዲዮ ሲዘዋወር ነበር። ይሄም አንዲት ወጣት ሴት በጠላፊዎች ተጠልፌ የተለያየ ችግር ደርሶብኛል ብላ ጋዜጠኛ ማነው ስሟ ሉላ ገዙ መሰለኝ እና ከሌሎች የኢቢኤስ ጋዜጠኞች ጋር ያደረገችው ቃለ መጠይቅ ነው። እንግዲህ ብዙ ንትርኮችን እየፈጠረ ይገኛል። እንግዲህ የዚህ ንትርክ ምንጩ ቀደም ሲል ከዩኒቨርሲቲ የዩኒቨርሲቲ ተማሪ ሆነው በጠላፊዎች ወይም በሽፍቶች ተጠልፈው የተለያየ ችግር ደርሶባቸዋል ከሚባሉት አንዷ ናት በሚል ነው አሁን ፕሮፓጋንዳው በዚህና በዚህ እየተንቀሳቀሰ ያለው። እኔ እዚች ወጣት ልጅ ላይ ችግር ደርሷል ወይም አልደረሰም የሚል መደምደሚያ ላይ መድረስ አልፈልግም። እኔ ምክንያቱም ይሄ እሷ ተናግራለች፣ በሚመለከተው የህግ አካል ሊጣራ ይገባል የደረሰባት ችግር ካለ ያንን ችግር ተከትሎ ችግሩን ባደረሱ ግለሰቦች የሆኑ ቡድኖች ላይ እርምጃ መውሰድ፣ በተለይ ደግሞ ሽፍቶች ከሆኑ ሽፍቶቹ ያው መንግስት እየተፋለማቸው ይገኛል። አብዛኞቹ የእጃቸውንም እያገኙ ይገኛሉ። እኔ ከዛ ውጪ እንደ ህዝብ ህዝቡ መሀል የሚዘዋወረው ነገር ምንድን ነው የሚመስለው? መንግስትስ ምን እያለ ነው? በተለይ መንግስት ስል እኔ የመንግስት አካላት ለምሳሌ ደምቢዶሎ ዩኒቨርሲቲ ይህንኑ በሚዲያ ላይ የተለቀቀውን አስመልክቶ መግለጫ አወጣ ብሎ ሰዎች የእሱንም መግለጫ ሲተቹ እና ሲያዘዋውሩ አይቻለኝ። እኔ እንደ ዩኒቨርሲቲ ያለውን መረጃ ይሄ ይሄ ይሄ ነው ብሎ በእርግጥ እዛ ኢንተርቪው ውስጥ ምንም አይነት ዩኒቨርሲቲውን የሚመለከት ንግግር አላደረገችም ነው የሚባለው። እንግዲህ በተገማችነት ወይ ዩኒቨርሲቲው እኔን ነው ያለችው፣ ወይም እኛ ጋር ነበረ የምትማረው፣ ወይም እነሱ ጋር ነው የምማረው እያለች ነው ብሎ ገምቶ ሊሆን ይችላል። ወይም ሰዎች ደግሞ እዛ ዩኒቨርሲቲ የነበሩና ከዛ ተጠለፉ ተብሎ ከበርካታ ዓመታት በፊት በነማዛ መሐመድ ሲነገር የነበረውን ነገር እያነሳ ሰው እዛ ነበረች የሚል ነገር አንስቶ ሊሆን ይችላል። ምክንያቱም ሁሉንም የሶሻል ሚዲያ አይቶ ገምግሞ አይቻልምና፣ የሆነ ሆኖ ግን በእርግጠኝነት ደንቢዶሎ ዩኒቨርሲቲ የማስተማር ስራ እንጂ ሽፍቶቹን የመጠበቅ ኃላፊነትም ማንዴቱም አይደለም። ሽፍቶች በተለያየ ሰው ላይ የተለያየ አደጋ አድርሰዋል። እዚች ልጅ ላይም አደጋ አድርሰው ሊሆን ይችላል። ነገር ግን እዚች ልጅ ላይ ደረሰ የተባለው አደጋ የመጥለፍና ወይም የመድፈር የምናምን ብቻ ሳይሆን አካላዊ ድብደባንም ያካተተ ስለመሆኑ በዚሁ እሷ በተናገረችው ኢንተርቪ ላይ ተሰምቷል። ይህ አካላዊ ጥቃት ከድፍረቱ ውጪ ማለት ነው፣ ወይም የተለያየ አቢውስ ከተደረገችው ውጪ ማለት ነው። ይሄ አካላዊ ጥቃት እንግዲህ እንዳለችው ከበድ ያለ አካላዊ ጥቃት ነው እና እውነት ከሆነ ነገሩ ይሄ ጥሩ ማስረጃ ስለሚሆን፣ አንዱ ማስረጃ ስለሚሆን ይሄንን ለሚመለከተው ማሳየት እና ህዝቡንም ማሳመን ያስፈልጋል። አለበለዚያ አሁን በሌላ አቅጣጫ እየተነገረ ያለ ነገር አለ። እሱ ምንድን ነው? ልጅቷ እኮ እዚህ ቡራዩ ነው ወደ ከታይሆን አካባቢ የምትኖር ባለቤቷ የባንክ ሰራተኛ፣ እሷም አካውንታንት ምናምን እያሉ ሰዎች ፖስት የሚያደርጉት ነገር አለ። ውሸት ነው፣ እየዋሸሽ ነው፣ የኦሮሞን ህዝብ ስም ለማጥፋት ነው ብሎም የሚናገሩ አሉ። እኔ በዚህኛው ሳይድ ያለውም በዚህኛው ሳይድ ያለውም ማን ነው እውነት ያለው የሚለውን ነገር እዚህ ሶሻል ሚዲያ ላይ ቁጭ ብዬ መደምደም ወይም መፍረድ አልፈልግምም አልችልምም። ሌሎቻችሁም ፈራጅ ሆናችሁ መቅረብ የለባችሁም ነው የእኔ ጥያቄ። አንደኛ ይሄ ፍርድ የተጀመረው ከቴሌቪዥን ጣቢያው ነው። ቴሌቪዥን ጣቢያው እንዲህ ያለ ሴንሲቲቭ ነገር ወደ ሚዲያው ሲመጣ ከሚመለከተው የህግ አካል ጋር የሰውን ድምፅ ያፍን ማለት አይደለም። ሰው ከተበደለ እኔም ሆንኩ እህቶቼ፣ ወንድሞቼ ሊበደሉ ይችላሉ። ያንም በደል እንግዲህ ይሄም በደል አድርሷል የሚባሉ ሽፍቶች ናቸው። አሁን ልጅቷ ወጥታ እዛ ላይ ብትናገር በሌሎች የመንግስትም ሌሎች ላይ ብትናገር ሽፍቶቹ ምን ያህል አደገኛና አደገኛ እንደሆኑ የሚገልጽና ወይም የነሱን መንግስት የሚፋለማቸው ትክክል መሆኑን ጀስቲፋይ የሚያደረግ ስለሆነ እኔ በእሱ ላይ ችግር የለብኝም። ነገር ግን በሌላ መንገድ ደግሞ መንግስት የእሷን ድምፅ እንዳፈነ አስመስለው የሚናገሩ አሉ። እንዲህ ያለ ሴንሴቲቭ ነገር ሲቀርብ በቂ መረጃ ከጎን በቂ ማስረጃ ከጎን ሊቀርብ ይገባል። ለምሳሌ እኔ ብድግ ብዬ የተለያየ ጉዳት እዚህ ቦታ እዛ ቦታ እንዲደርሶብኛል እንደዚህ አርገውኛል እንደዛ ተወኛለሁ ምናምን ብዬ የሆነን ነገር የሆነ ክልል እንዲተደርግ ያለሁ እንዲሆኛለሁ ብዬ ላቀርብ እችላለሁ። መረጃና ማስረጃ ማሰባሰብ ግን ግድ ነው። የኔን ቃል ብቻ ተከትሎ አንድ ሚዲያ የአንድ ወገንን ቃል ብቻ ይዞ አንጠልጥሎ የሚወጣ ከሆነ ሁሉም ብሶተኛ ነው ባይዞ፣ ሁሉም ተበድያለሁ የሚል ነው። በእርግጥ የዚችኛዋ ልጅ በደል ከአካል ጥቃት ጋር ከምን ከምን ጋር ከጠለፋ ጋር የሚገናኝ ነው። እውነት ሆኖ ከሆነ ያለችው እውነት ከሆነ መንግስትን የሚጠቅምና መንግስት እዛ አካባቢ ስለሆነው ነገር መልካም ፍንጭ የሚያገኝበት ስለሆነ ስራውን ሊቀጥልበት ያ ኦልሞስት የኢትዮጵያ መከላከያ ሰራዊት፣ ፌዴራል ፖሊስ፣ የአካባቢ ፖሊስ፣ ሚሊሻው እየተዋጋቸው ነው እነዚህ ሽፍቶች። ነገር ግን ኦሮሚያ አካባቢ ያለውን ችግር በሌላ አይነት መልኩ ለክልሉና ለህዝቡ ስም ማጥፊያነት ተብሎ ይሄ ነገር ተቀናብሮ ተዘጋጅቶ ቀርቦ ከሆነ ይሄም ሊፈተሽ ይገባል። ልጅቷ ማናት? የት ነው የደረሰባት? የት አለ ይሄ አካል ጥቃት ያለችው ተብሎ መታየት አለበት። ለህዝብም ግልጽ መሆን አለበት ግልጽ መሆን አለበት። ምንም አደለም የአካል ጥቃቷን ማሳየት ለምሳሌ እዚህም እዛም የትም ቢቆስል ይሄ ይሄን እኮ እንደዚህ አድርሰውብኛል እማርበታለሁ ያለችውንም እሷን ተከትሎ እሷን ንግግር ተከትሎ ደግሞ አቀረበ የተባለው ዩኒቨርሲቲ በእርግጥ እኔ ዩኒቨርሲቲው ስም ጠቅሳለች አልጠቀሰችም እሱም ክርክር ስላለው እዛ ውስጥ መግባት አልፈልግም። የትም ዩኒቨርሲቲ ይሁን የትም ክልል ይሁን የነበረችበትን ቦታ ጥቃቱ የት እንደተፈጸመ ግልጽ መደረግ አለበት። ግልጽ መሸፋፈን ጥሩ አይደለም። አንደኛ ሽፍቶቹን የልብ ልብ ነው ይሰጣቸው። ዝም ብሎ ግን ለፕሮፖጋንዳና ለስም አጥፊያነት ከሆነ በህግ ልትጠየቅ ይገባል። በተለይ ሚዲያው እውነትም ውሸትም ቢሆን ሚዲያው ማስረጃ በቂ ማስረጃ የአንድ ሰው ቃል ብቻ ሳይሆን በቂ መረጃና ማስረጃ ይዞ መቅረብ ነበረበት። መንግስትንም በጎን መጠየቅ ነበረበት። ምክንያቱም ክልሉን የሚያስተዳድር አለ፣ ፌዴራሉን የሚያስተዳድር አለ። የትኛውን ክልል ቢሆን ማለት ነው። እንዲህ ያለ ስሞታ፣ እንዲህ ያሉ ሰዎች አሉ። እናንተ ስለዚህ ሰው መረጃ ያላችሁ ወይ? እንዲህ ያለ ጥቃት እኮ የተፈጸመባትን አግኝተናል፣ ይኸው ኢንተርቪው ልታደርግ እኛ ጋር መጥታለች ብሎ ቢያንስ ማሳወቅ ነበረባቸው። ማንም ሰው ብድግ ብሎ የፈለገ ሀሳቡን ያለ መረጃ መረጃ ማለት እሱ የሚናገረው ማለት አይደለም። ተንጀብል የሆነ መረጃ ሳይዝ የሚናገር ከሆነ ለሀገራችን ሰላም ጥሩ አይደለም። አይደለም እኔ ለምን ልጅቷ ተናገረች፣ ለምን ሀሳቧን ሰጠች፣ አይደለም ለምን የተፈጠረባት ወንጀል ካለ እሱን ለምን ተናገረች፣ አይደለም ግን ወይ መስተካከል ያለባቸው አንዳንድ ነገሮች ነበሩ። እኔ አሁንም መንግስቱ ተከታትሎ ይሄን ነገር ለህዝቡ ግልጽ ማድረግ አለበት። ቴንኪዩ። ይሄንን ነው። ከዛ ውጭ እኛ እዛና እዚህ ጎራ ሆነን መጨቃጨቁን ብናቆም ጥሩ ነው። አመሰግናለሁ። ለማንኛውም የዘወራችን የሚመች ነበር። በዚህ ጉዳያችን ሀሳብ እናንተ በኮመንት ሊያስሩልኝ ለመፍረድ በጣም ስለሚከብድ ነው። ወይንም ያልተናገርኩትና በቀጣይ ቪዲዮ እንግዲህ አሳማኝ ነገር ካለ ጀላችሁ የሚቀርበነው የሚሆነው በቀጣይ ባሪፍ እና በአስተማሪ ቪዲዮ እስከምንገበረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ጨርቀ